እርስ ከሳቅ ሳይቦዝን አይን ላፍታ ሳይቀደን በጉጉት የሚታይ አዲስ ኮሜዲ ቲያትር ከትዳር በላይ የካቲት 3 ከ12 ሰዓት ጀምሮ በዓለም ሲኒማ። ባል ስሜቱ ቀዝቅዞ ሚስት ተረሳው ባይ አዛውንቱ ሸዋ ፈራው ደሳለኝ፣ የብድ ገላጋይ ድንጋ አቀባይ ቀበጧ መስከረም አበራ ኃይለኛ ልበ ተራራ ማንን ልትፈራ። ቸርነት ፍቃዱ፣ ማዛ ገብረ ሕይወት፣ የማታ ወርቅ ታደሰ ይተውኑበታል። ከትዳር በላይ ደራሲ ቴዎድሮስ ተክላረጋይ፣ አዘጋጅ ዳግሞ ያመለ ወርቅ ፈይጻ። የካቲት 3 ከ12 ሰዓት ጀምሮ በዓለም ሲኒማ። ትኬት መደበኛ 1 ሺ፣ ቪአይፒ 50 ወንበሮች ከ5 ሺ ብር ጀምሮ። ቸልተኝነት ያበረደው የቀዘቀዘ ጓዳ፣ ነጋ ጠባ የሚታመስ ሳሎኑ የፍልሚያ ሜዳ